የዋንደሳንጓረምሰ ምን ትሰራለህ እዚህ ቲክታክ ላይ ሂድ፣ አትዋጋ። ጠቅላይ ሚኒስትር ነኝ ቲክታክ ነው ይገጠኛል። ደግሞ ተውት፣ በቃ ይጫወት። እኔ እኮ እኔ አማራ ነኝ ሲሉ እኛን ምን ልታደርጉ ደግሞ መጣችኋል? ማሜ ትግሬ እኮ ናት እያላችሁ የምታሸረግዱ ፈሳሞች መጣችኋል። ፈሰን ነው ማስፈሳ ነው የማሜ የአንዳንድ ሰዎች እያሸማቀቃችሁ ማሸማቀቅ የለመዳችሁ አላችሁ። ኮመንት ላይ ማለቃቀስ የጀመራችሁ ደግሞ በራሳችሁ መታወቂያ ራሳችሁን ጎንደሬ አማራ ምናምን ብለሽ ራስሽን ሰይመሹ። ፊተኛ ኋለኛ፣ ኋለኛው ፊተኛ የሆነበት ጊዜ ደረስን እኮ እናንተ በጓሮ ምናምን ገብታችሁ እኛን ልታስወጡ የፈለጋችሁ ሰዎች ግን አይከብድም። እኛ ኮ መልካችን፣ አንገታችን፣ ንግግራችን፣ ሁሉ ነገራችን እኮ ይናገራል። መልኬ እኔ ኤክስፕሌን እኮ አላደርግም ስለ ራሴ። እኔ ስለ ራሴ ኤክስፕሌን አላደርግም። ተቀብለናችኋል። ተቀብለና እናንተ አተርነው መታወቂያ የሚሰጠን ምናምን። እስቲ እናንተ ኮንፊደንስ ካላችሁ የኢትዮጵያ መታወቂያችሁን አሳዩን እስቲ ላስት ኔማችሁን የአባታችሁን ስም የአያታችሁን ስም ምናምን አሳዩን እስኪ። እንደ ኮንፊደንስ ካላችሁ ገብታችሁ እኔ እንዲህ ነኝ የምትሉ። እኔ ባይዘዌ የማንም ብሄር ጥላቻ የለብኝም። ማንነት አለኝ። ኦፍኮርስ በማንነት ስትመጣ ላልደራደር ይችላለሁ። እኔ ፖለቲካ እንትን አይደለውም፣ ግን የራሴን ስትነካበቅ አይ ነው እንዴት እንደምነካ ግን ከዛ ውጭ ግን የማንም ጥላቻ የለብኝም ጋይስ። በዛ ላይ እኔ እንዲህ ነኝ እያልኩ ያዙ ይልቀቁኛል አልልም። አለንም ትክክለኛ ማንነት ሲኖር ዘራፍ አትልም እኮ አትልም፣ ስትነካ ብቻ ነው። አሁን ስትነኩኝ አንዳንዴ ዘፈኑ ራሱ ሲከፈት ዘራፍ ይነሳብኛል። የሆነ ነገር በቃ እንደ ድራግም ያደርገኛል። አንዳንዴ ያው አንድ ሁለትም ብዬ ከሆነ ቁ በቃ ለዛ ነው። እኔ እኮ አንድ ሁለት ስል አልከፍትም ብዙ ጊዜ እንደዚያ አይነት ሙዚቃ። ቢኮዝ ያስታውቃላ ከውስጡ፣ ስጨፍ ከልብ ስጨፍረውና ስትናገረው ራሱ ያስታውቃል። እና ራሳችን ለማሳወቅ መጋጋጥ አይጠበቅብንም። የማንም የማን ብሔር ውን ሪስፔክት ማድረግ ያለው። እኔ ግን የራሳችሁ ላይ ትታችሁ የሰው ላይ የምትንጠለጠሉ ሰዎች እኔ ኤክስፕሌን አላደረግልሽም አላችሁ። አሁን በኮመንት አንዳንድ ማያችሁ አሽቋላጮች ሰሞኑን ነው የመጣችሁ። ደግሞ ሰሞኑን ነው እቺ ጌም አለች ስትባል የመጣችሁ ሰው አላችሁ። ዝም ብላችሁ እንትን ለማለት እዛው አለቃቅሽ ሰቅሰቅ ብልሽ አልቅሽ። እኔ እኮ ነግሬሻለሁ። ጎንደር ላይ ሄደሽ ዳኛው ብለሽ ጠይቅ፣ የኔን አባት ማን እንደሆነ ይነገርሻል፣ ከታሪክ እስከ ምናምን። አዲስ አበባ ላይ ሄደሽ ደግሞ ስላሴ ቤተክርስቲያን ከቅድመያት እስከ ቅድማያት ሄደሽ እይ። ብዙ ጊዜ ባይ ዘወይ አማራዎች ቤት ነው ፎቶ ከቅድማያት እስከ ቅድማያት። ደግሞ እንዳታለቅሱ ጋይስ። እኔ እንግዲህ ያየሁትን ነው፣ ባየሁት ነው። ከቅድማያት እስከ ቅድማያት ታሪክ ግድግዳ ላይ የሚለጠፍ አማራ ቤት ነው ያየሁት እሬ እንዳትሉ ደግሞ ያየሁትን ነው። እኔ እንግዲህ ጋይስ ባየሁት ነው። እኔ በሰሩት ታሪክ የሚለጠፈው እኔም ው ያው ለጥፍ ያለው ወረዲ የሚሰቀለው ግርግዳ ላይ አማራ ቤት ነው እኔ ማየው። ብዙ ጊዜ አይስ ዌር ነው ብላቸው እኔ አሁን የእናት አባቴ ቤት ብትሄዱ እዛ ኢትዮጵያ ከግር ማያት ከግር ማያት ግርግዳ ላይ ከታች እስከ ላይ በቃ ኮፍያቸውን ለብሰው የወታደር ልብሳቸውን ምናቸውን አድርገው ከላይ እስከ ታች ተለጥፎ ማየው እንግዲህ እኛ እግር ቤት ነው እንግዲህ። አይኑ አንዳንድ ሰው ቤት የእናቴ አባቱ ሊቀመጥ ይችላል በፍሬም ምናምን፣ ግን ብዙ ጊዜ የማየው ብዙ ወደኛ አማራ ክልል ነው ያዩት። እንግዲህ በመጥፎ እንዳትወስዱብኝ ጋይስ፣ እንደዛ ነው የማየው እኔ። እንዲያውም አንድ ጊዜ አባቴ መጥ ፎቶ እንዲያውም ያላስቀመጡ እንዴ ወደ ሬለች ዳኝ ነው ያኔ፣ አባት ሽና እናትሽን በትልቁ ማስቀመጥ አለብሽ ሲለኝ የራስም ይቀመጣል ብዬ እኔም ገሰጥነው፣ የራሴንም የአባቴንም የእናቴንም። እኔ እንግዲህ የኛማ አይሰቀልም አለኝ። እንደውም አንድ ቀን ወንድሜ መጡ። ራሴን እንዴት እንደምወደው እዩኝ። እንግዲህ ያው እንደዚህ የልጆቼን የራሴን ግስጥስጥ፣ የእናትና ያባቴን እዛች ላይ ይታያችኋል። የቤተሰብ በዛ አይታይም። እንዴ ወደ ላይ ቆይ ቆይ ቆይ ቆይ ወይ ዳለ ወይ ታለ ወይ ታለ ሳላስበው በአማርኛ አወጣሁ። እንዲያውም የአባቴ እናቴ ምናምን በዛ አስቀምጫለሁ። እንዲያውም ጊዜ አጥቼ ነው እኔ። ቆይ ከቅድማያት እስከ ቅድማያት እዚህ ጋር ማድረግ አለብኝ። እና አንዳንዶቻችሁ ወይ ወግ ማዕረጉ ላይ የላችሁበት፣ ወይ የእኛን አይነት አክሰንት የላችሁ፣ ወይ ምን የላችሁ፣ በጓሮ ገብታችሁ ያዙ ልቀቁኝ አትበሉ በሉ ብዬ ሁሌ ነው የምናገረው። እስኪ ኦኬ፣ አምነን ተቀብለናችኋል። የተቀበልናችሁም በጓሮም ግቡ፣ በአናታችሁም ተተከሉ ብለን ነው እንጂ እናንተኛን አስወጥታችሁ ደግሞ ጭራሽ ደግሞ መታወቂያ ሰጪ የሆናችሁት ነገርስ እስኪ ማሜ ትግሬና ኛ እያላችሁ ታለብሳለ ኤክስፕሌን አላረግልሽም እኔ። ትግሬም ቢሆን ሰው ነው። የሰውንም ሬስፔክት አረገ ማድረግ አለብሽ የራስሽንም ማክበር አለብሽ። በቃ ዳዝመረ ግን ማንነቴን ወቁኝ ብዬ እኔ አለፍ ጨረጨረው ቢኮዝ ይናገራል መልኬ ነው ዳሴት ሌሎቹ አሉ አይደል እንደ በአባታችሁ የምትጠሩ እንጂ በእናታችሁ ትጠራላችሁ ዘር ሊኖርብሽ ይችላል ዘር አለብኝ ማለት ትችያለሽ እንጂ ትክክለኛ በአባትሽ ነው የምትጠሪ እያላለሽ በቃ በአባትሽ ነው ካለሽ ሀፍ ነኝ ነው የምትይው ሀፍ አለብኝ ነው ማለት አለባችሁ ማመን አለባችሁ ኦሮሞኮን ከኦሮሞ ነኝ ትግሬ ከሆንክ ትግሬ ነኝ። ኤርትራ ከሆንክ ኤርትራ ነኝ። ማንነታችሁን ለማን ነው የምትክዱት? ጋይ አትጋሉት። አማራ ከሆንሽ አማራ ነኝ። እንደዛ ነው መካዳ ይጠበቅባችሁ። እኔ በሆን ነኝ ነው ምን አገባኝ። ሁ ኬርስ ማንነቴን እኔ ፈልጌ አላመጣሁት። እንግዲህ ጋይስ፣ ግን ደግሞ አይደለሽም ስትባል ደግሞ እኔ ያዙ ይልቀቁኝ አለልም አለልም ቤት ያለው ነገር ይናገራል። ድባቡ መልክ ይናገራል። አንገት ይናገራል ትላለ አክሰንት ይናገራል። ምንም አይናገራል። እዚህ ቤትማ ሁሉ ነገር እኮ ፓኬጅ ነው የሚናገረው። ጋይስ ኤክስፕሌን አላደርግም። እና የምታለቅሱ ሰዎች ስላየኋችሁ ነው። ጌሙ ላይ ገና ጊፍት ትቀበላለች ብላችሁ የምታለቃቅሱ ሰዎች አላችሁ፣ ግን አታልቅሱ እኔ አይርል ዶን ኬራ በወጣ ኤክስፕሌን አላረግልሽ ምን የወለደኝ ወንድ ነው፣ የታጠቀ ኖት ያለሽ ሁሉም ጀግና ነው ነው የሚል አባቴ አይዶኑ። እንግዲህ መስማት ነው ማየት ነው በቃ ልትመስሽ ይለናት ደናቁርት። ኢቨን እስክስታ ሲመቱ አይታችኋቸው ከሆነ ክርስቶስን ነው ምላችው። እኔ አሁን የሁሉንም መስፈን እችላለሁ። ኦሮሞ ብትልም እችልበታለሁ። እንትኑ አለኝ ላይክ እችልበታለሁ። በቃ ታለንቱ አለኝ። ትግሬን ብትል እችልበታለሁ። እንዴት መጨፈር እንዳለበት እና ከሙዚቃው ጋር እንዴት መሄድ እንዳለብኝ። የራስ ነገር ሲበጣ ደግሞ ከውስጥ እንዴት እንደሚፈነቅል ያስታውቃል። ስሜቱ ከበረ ወጡ። ከኔ ምኝታ ቤት ተለበሉ፣ ተለበሉ፣ ወጡ። ምኝታ ቤት ጋ አመና ወጣ። ተለበል፣ አይቻሉ። ዝጋ፣ ዝጋ፣ ተለበል፣ ዝጋ፣ ዝጋ፣ ምኝታ ቤት ወይኔ እቃ ጠፍቷል፣ ጠፍቷል፣ ተዘርፌያለሁ ዛሬ! ወይኔ ወይኔ፣ ጥቃት ደርሷል። ጋሽ አንድ ቀን የሦስት መቶ ብር ነው የአራት መቶ ብር ፐርፊውም ነው የሰበርከው። ሰው ዝም ብሎ የአንድ ብር ሳክስ ይሉኛል። እና ምንድን ነው ልላችሁ የነበር ሳክሽን ሳክሽን፣ አይ ኖ እንደምትልኝ። ክርስቶስ አለጌ ይወርዱ። እና ምንድን ነው ልል የነበር ታለንቱ አለ ከውስጣችሁ ሲፈነቅል፣ ደግሞ ከውስጣችሁ ሲፈነቅል ያስታውቃል። አንዳንዴ በቃ ወኔው አለ እኮ። ክርስቶስን አይታችሁኝ ከሆነ እኔ አንድ ሁለት ካልኩማ እኔ እስክስታውን ባልመታው ይሻለኛል። የምሬ ነው። ተኩሽ ተኩሽ ነው የሚለኝ። ደግነቱ የለም ከፊት ለፊት። እኔም ሰልችቶኛል፣ እሱስ ማርያምን። ወንድ ነው የወለደኝ ማለት ሰልችቶኛል። ሁሉም ፎካሪ ሁኗል። አሜን ነበር የሰማ ነው ማሜን ነበር የሰማ ነው። አሁን እኮን ያልልም ትቻ አለው እኮ እኔ ትቻ አለው ስሜታችሁን ስለተረዳሁት፣ ማሚ የሽቶን አዝዣለሁ። እሺ፣ የኔ ፍቅር፣ የኔ ቴንኪ፣ የኔ ማር ተወጅዋለሽ በእኔ ንብሽ እኔ ራሱ ስሜታችሁን ስሜታችሁን ስለተረዳሁት የጀግና ልጅ ነኛልን የታጠቀን የወለደኝ አልልም። አንዷ እንደኛ ደግሞ የወለዳቸው ግን አሁን በዝቷል ቲክታክ ላይ። በስመ አብ በሱስ ቅዱስ። እኔ እናቴንም አሳይቻለሁ አባቴን አሳይቻለሁ ሁሉን ነገር አሳይቼ ነው እንግዲህ፣ የመጣው በትክክለኛ ነገር ነው። አባቴም ያው እንግዲህ እንደታገለ ተናግሯል። ጦር ሰራዊት ግን እንደዚህ አሁን ብዙ በዝቷል። አሁን እኔ አልልም እኮ አልልም፣ ይቅርታ አርጉልኝ

ዛሬ እስኪ ተሰለ በትንሹ አይሻላል። አንዳንዴ ሲያስጠላ በጣም ትልቅ ሲ ፈታበይ እሺ እሺ። አይ እኔ እኮ እንደዚህ ሲጨቀጭቁኝ ለጌሙ ለመጫወት ሳይሆን ሌላ ሰው ነው የማስገባባቸው። ከዛ አየሩን ይይዛሉ። አሁን እንኳን ትንሽ ላጫወታችሁ እንጂ ዝም ብዬሽ ሌላ ሰው አስገባለሁ። አልሰዳደብም ማለት ነው። ከሰው ጋር ባላለሽ ምን ልታገባኝ ነው? የለኝም የለኝም። አንቺ ጎነሬ እንዳገርሽ እንዳገር ያለችው በሜዳኛው ናት። በምናምን አለው መሰላችሁ። አንዳንዴ ሰዎች ለሚወዱት ሰው ፍቅር መስጠት መብታቸውን ብዬ ማምን ሰው ነኝ። እንደሌላ ሴት ቀናት ምናምን የምትሉት ነገርም አልፈጠረብኝም። ዳስናሚ ጋይስ፣ እኔ አይደለም በዚህ ዝም ብሎ ምንም ሳንሰጣቸው ለሚሰጡን ጊፍት ነው እና ሰዎች እየሰሩ እንኳን ሲለወጡ ደስ ነው የሚለኝ። እኔ ሰውን ሳፖርት ማድረግ መደራረግ ብዬ የማምን ሰው ነኝ። እኔ ይሄ ደግሞ ጊፍት ሲሰጠን ከፍለናቸው ወይም ምን ብለናቸው አይደለም፣ ከኪሳቸው ነው ዶላር። አሁን እኔ ዮዳን የምወደው ለምንድን ነው ጋይስ? ሰላሜ የምወደው ለምንድን ነው? ጊፍተር መከበር አለበት ይላል፣ ሪስፔክት መደረግ አለበት ቢኮዝ። ሰጠናቸው እኮ አይደለም፣ ይሰጡን ከኪሳቸው ነው አወጡ ገንዘባቸውን የሚሰጡን፣ አንድ ፔኒ ቢሰጣ፣ አሁን ፍላወር ላይ ትሪፕል የሚሰጥ ዝም ብሎ ለማውረድ ነው። ግን እያንዳንዷ ገንዘብ ክብር አላት። አሁን ጊፍት እሰጣለው ሰላሳ ሶስት ነኝ ምናምን ሌብል ነኝ ጋይስ፣ ግን ስሰጥ ለምፈልገው ደግሞ እኔ አሁን ጊፍት የሚሰጠኝ ሰው ሲገባ መስጠት ደስ ይለኛል። የሚሰጠኝ ሰው ለምን? አንዳንዴ የሰው ልጅ እኮ ይታዘባል። ጊቭ ኤንድ ቴክ ናት፣ በቃ እቻለም አሜሪካ ላይ ስንኖር ጊቭ ኤንድ ቴክ ናት። ሊሰጠኝ ልሰጠው፣ አይደለም ይሰጠኝ፣ ግን አንዳንዴ ያ ሰው የሚሰጠን ከመሬት ቆፍሮት ወይ ከትሬ ገንጥሎ አይደለም ያንን ብር የሚሰጠን እና እቺ ህይወት ምንድናት? አሜሪካ ላይ ስንኖር ነጮቹ ምን ያደርጋሉ? ትሰጣለህ፣ ትቀበላለህ። አበሻ ግን ስድስት አንበሳ ቢወርድለትም የሆነ ለፍቅር እኮ ነው ካለበት ቦታ ላይ ምን የሆነ ነገር ብትገጭው ላይ የሚገቡ ሰዎች ከሆኑ ጊፍተር ቢሰጣቸው ችግር የለውም ብዬ ማምን ሰው ነኝ። ረሱ ጊፍተር ነው አይሰጥም የሚል ሰው አለ። እኔ ግን አላምንም። እንደዛ ካለኝ መሰጥ አለው። እኔ አሮ ማይንድ ካለኝ የምሰጠውን ሰው ደግሞ አውቋለሁ። ስለሰጠኝ ስላልሰጠኝ ሳይሆን፣ አሁን አንዳንድ ሰው እየተሸነፈ በዛኛው ሳይድ ማለት ነው። አንዳንድ ጊፍተር አሉ ያረጉት አንዱን ጎን ያኛውን ጎን አይሰጡም። በዛኛው አይሰጥም። አሁን ዋን ኢትዮጵያ እንዳደረገው በቀደም ማለት ነው። ፌር ነው መሆን መፈልጋለን። ሰባት አስራ ሁለት ነው። አስራ አራት ጊዜ ሳሸንፈው እንትና ማን ነው እዮዳብን ሳሸንፈው ፌር ልሆን ብዬ ነው። ትንሽ ልስጠው ለሱ ብሎ በዛኛው ሄደ ሊሰጠው ማለት ነው። ከዛ አስራ ሰባቱ ዊኒንስ ከስንት ሰዎች ጋር ሰጡኝ ሰጡኝ ሰጡኝ። ከዛ አስራ ሰባት ዊኔን ወስዶ አስወሰደው። ለምን ለሱም እንዲደሰት ብሎ ማለት ነው። በቃ እንደዚህ ነው ነ አንዳንዱ ሀምሳ ጊዜ በዛኛው እየሰጠ በዚህኛው ማን እንዲሰጥ ነው፣ ፍጥጥ ግጥጥ ብሎ ሀምሳ ጊዜ አንድ ሰው ባሸንፈው ወይ ቢያሸንፈኝ ምን ያደርጋል? ላይክ እንትን መደራረግ አለበት፣ የለም በዛኛውም ሲሰጥ በዚህኛውም ሲሰጥ ጨዋታው ደስ ይላል። አንዳንድ ጊፍተራውን ሰላሜ ሌላ ቦታ ደስ ስታይ በአንዱ ብቻ እየሰጠ ያኛውን ማን ያንቀሳቅሰዋል? ጋይ እንደዛ ሲሆን ነው። እኔ ማላውቀው ሰው ቢሆንም አንበሳ ሰጣለሁ ከተናደርኩ። ላይክ አላቃቸውም እኮ የሚጫወቱትን፣ ግን ያሳዝነኛል። አንድ ሰው በዛኛው ብቻ እየተቀጠቀጠ ሳይ ማለት ነው። ፌር መሆን ይቻላል ለማለት ያክል ነው። ቅድም ደግሞ ዳይቦ ነው ዳይቦ የምትሉት ጋር ዝም ብዬ ነው እኔ የሰጠሁት። ስሰጠው ማሜ እኮ እያመቻች ነው እሱ ትቷል፣ ምናምን እኔ እንደዚህ ነኝ። ጊዜ እንድትሄድ ናት። አሜሪካን ሀገር ነው የምኖረው። ሰጥቼ መቀበል ነው የምፈልግ እንጂ ዝም ብዬ ለመቀበል አላሰብም። አሁን እሱ ገብቶ ሲጫወት መስጠት አለብኝ። መቶ ይሰጠኝ ይሆናል ላይሰጥ የሚለውን አላሰብም፣ ግን ይሰጠኛል ብዬ ተስፋ አደረገኝ ነው ሰላም ይሰጠኛል ብዬ ተስፋ አደርጋለሁ። ይመጣል። አዎ፣ እጸልያለሁ እንዲመጣ። ሰላምዬ፣ የስራው ባህሪ ነው። እጸልያለሁ እንዲመጣ። ጊፍተሮቼ እንዲመጡ እጸልያለሁ።